ዕለተ ረቡዕ ህዳር 10 ቀን 2018 ዓ.ም፣ ጤና ስትልን የተከበራችሁ ተመልካቾቻችን እንደምናምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን። ከሳቱት ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመ ጤና ሚኒስቴር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙን አስታወቀ። ከሲቪል አቪሽን ባለስልጣን ቅድመ ፈቃደ ሳያገኝ የከበሩ ማዕድናትን ከቦታ ወደ ቦታ በአውሮፕላን ማጓጓዝ እንደማይቻል የማዕድን ሚኒስቴር አስታወቀም። ከውጭ ለሱዳን ግጭት ዓለም አቀፍ የተቀናጀ የተግባር ምላሽ እንደሚያስፈልግ ኢጋድ አሳሰበ። ወደ ዝርዝሮቹ አለፍን። በቅድሚያም ጤና ሚኒስቴር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙን አስታወቀም። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው የማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስቴር አስታውቋል። ሚኒስቴሩ ትናንት ህዳር 9 ቀን 2018 ዓ ም ዘጠኝ የላቦራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡን ገልጿል። በዚህም አጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር አራት ደርሷል ብሏል። የጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ህይወታቸው ካለፉ ስድስት ሰዎች መካከል ሶስቱ ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫቸው ገልጸዋል። ይህ በእንዲህ እንዳለ የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርቬን ማሲንጋ ገልጸዋል። አምባሳደሩ ይህን የገለጹት በኢትዮጵያ በተከሰተው የማርበርግ ቫይረስ በሽታ አጠቃላይ አጠቃላይና ፈጣን ምላሽ መስጠት ዙሪያ የጤና ሚኒስትር ዶክተር መቅደስ ዳባ ጋር ትናንት በተወያዩበት ወቅት ነው። ዶክተር መቅደስ የበሽታውን የላብራቶሪ ምርመራ፣ ከታማሚዎች ጋር የነበሩ ንክኪዎችን ክትትል፣ የአደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮ አስቀድመው የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። የአሜሪካ አምባሳደር ኤርቨን ማሲንጋ በበኩላቸው የኢትዮጵያን ጠንካራ እና ወቅታዊ እርምጃ አድንቀዋል ሲል ሚኒስቴሩ በማህበራዊ ትስስር ገጹ ባሰራጨው መረጃ አስታውቋል። በተያያዘ ዜና በኢትዮጵያ የማርበርግ ቫይረስ መከሰቱን ተከትሎ የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራዎችን ማከናወን ጀምረዋል። የደቡብ ሱዳን ጤና ሚኒስቴር በኢትዮጵያ የተከሰተው ማርበርግ ቫይረስ ወደ ሀገሪቱ እንዳይገባ አስፈላጊው የክትትልና ቁጥጥር ስራ እየተሰራ ይገኛል ብሏል። በተጨማሪም ኬንያና ጋና ከፍተኛ ቁጥጥር እንዲደረግ ማሳሰቢያ አውጥተዋል። ኬንያ በተለይ በመርሳቤትና ቱርካና አካባቢ የክትትል ስራዎችን ለማድረግ እየጣረች እንደሆነ ተገልጿል። የጋና ጤና አገልግሎት የቅድመ መከላከል ዝግጅት ስራዎች እየተከናወኑ መሆኑንና የ24 ሰዓት ክትትል እየተደረገ መሆኑንም አስታውቋል። ሀገራዊ የምክክር ሂደቱ የገጠሙት ተግዳሮቶች አብዛኛዎቹ ፖለቲካዊ መሆናቸውን ኮሚሽኑ አስታወቀ። የሀገራዊ ምክክር ሂደቱ በታለመለት ግቡን እንዳይመታ ካደረጉት ተግዳሮቶች መካከል ዋነኛው ፖለቲካዊ ጉዳዮች መሆናቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ገልጸዋል። ዋና ኮሚሽነሩ ይህንን ያሉት ባለፈው አርብ ከፖለቲካ ፓርቲዎች ጋር በተደረገ ውይይት ላይ ነው። ከተጀመረ ሶስት ዓመታት ያስቆጠረው የኢትዮጵያ ሀገራዊ ምክክር ሂደት የመጨረሻ ምዕራፍ ላይ መድረሱን ሂደቱን የሚመሩ ኮሚሽነሮች ገልጸዋል። ዋና ኮሚሽነር ፕሮፌሰር መስፍን አራያ በሂደቱ ሀገራዊ የምክክር ጉባኤ ለመጥራት ጫፍ ላይ ብንደርስም መፍትሄ የሚፈልጉ በርካታ ችግሮች መኖራቸውን ተናግረዋል። አብዛኛዎቹ ፖለቲካዊ በመሆናቸው ፖለቲካዊ መ መፍትሄ ያስፈልጋቸዋል ብለን እናምናለን ሲሉም ተደምጠዋል። ከዚህ ጋር አያይዞም ኮሚሽነር መላኩ ወልደ ማርያም የትግራይ ሕዝብ ውክልና አለማግኘት የኮሚሽኑን ኃላፊዎች ከጊዜ ጋር ሩጫ ውስጥ እንዲገቡ ካደረጓቸው ጉዳዮች አንዱ መሆኑን ተናግረዋል። የኢትዮጵያ ፌዴራል መንግስትና ህወሀት ግጭት የማቆም ስምምነት ከተፈራረሙ በኋላ ኮሚሽኑ የተለያዩ ጥረቶች ሲያደርግ መቆየቱን ኮሚሽነር መላኩ አንስተው ይሁንና ችግሮቹ ባለመፈታታቸው የጀመርነው ስራ በእቅዳችን መሰረት መከናወን አልቻለም ሲሉ ሂደቱ የሚገኝበትን ሁኔታ አስረድተዋል። በዚህም ሳቢያ በሌሎች የኢትዮጵያ ክልሎች የተከናወነው የተሳታፊ ልየታና የአጀንዳ ማሰባሰብ ስራ በትግራይ ክልል አልተከናወነም ብለዋል። ከሲቪል አቪሽን ባለስልጣን ቅድመ ፈቃድ ሳያገኝ የከበሩ ማዕድናትን ከቦታ ቦታ በአውሮፕላን ማጓጓዝ እንደማይቻል የማዕድን ሚኒስቴር አስታወቀም። በተጨማሪም አምራቾች ማዕድናትን በአውሮፕላን ጭነው እንዳይንቀሳቀሱ በመከልከላቸው በተሽከርካሪ ይዘው ከአንድ ቦታ ወደ ሌላ ቦታ ለማምጣት ሲሞክሩ ያልተገባ ቀረጥ እየተጠየቁና አስቸጋሪ ሁኔታ እየተፈጠረባቸው ነው ተብሏል። ይህ የተገለጸው የማዕድን ሚኒስቴር የ2018 በጀት ዓመት የሩብ ዓመት አፈጻጸም ለህዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ህዳር 8 ቀን 2018 ዓ ም ባቀረበበት ወቅት ነው። ሀብታም አያሌው ዝርዝሩ እንደሚከተለው ታቀርበዋለች። የማዕድን ሚኒስቴር የ2018 በጀት ዓመት የሩብ ዓመት አፈጻጸም ለህዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ሰኞ ህዳር 8 ቀን 2018 ዓ ም ማቅረቡ ይታወሳል። በዚህ ወቅትም ከሲቪል አቬሽን ባለስልጣን ቅድመ ፍቃድ ሳያገኝ የከበሩ ማዕድናትን ከቦታ ወደ ቦታ በአውሮፕላን ማጓጓዝ እንደማይቻል የማዕድን ሚኒስቴር አስታውቋል። በዚህም የቋሚ ኮሚቴው አባላት ለስራ ኃላፊዎች ባቀረቡት ጥያቄ አምራቾች የማዕድናትን በአውሮፕላን ጭነው እንዳይንቀሳቀሱ መከልከላቸው በተሽከርካ ተሽከርካሪ ይዘው ከአንድ ቦታ ወደ ሌላ ቦታ ለማምጣት ሲሞክሩ ያልተገባ ቀረጥ እየተጠየቁና አስቸጋሪ ሁኔታ እየተፈጠረባቸው ነው ብለዋል። የማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ ዶክተር እዮብ በቀለ በሰጡት ምላሽም የማዕድን ግብይት ተዋናያንም ምርታቸውን በአውሮፕላን እንዳይጓጓዝ በሲቪል አቬሽን ደህንነት መመሪያና አጠቃላይ የማዕድናት ፍሰትን ለመቆጣጠር በተቋሙ ብቸኛ ውሳኔ የተወሰደ እርምጃ መሆኑን ተናግረዋል። ይሁን እንጂ የጉዳይ የማዕድን ሚኒስቴር ተወያይቶ ያልወሰነው መሆኑንም አስረድተዋል። በአገር አቀፍ ደረጃ አሁን እየተሰራበት ያለው አሰራር ማዕድኑን ወደ ውጪ ለመላክ የሚፈልግ አካል ለአንድ የኤሌክትሮኒክስ መስኮት ማመልከቻ ከተላከ በኋላ የማዕድን ሚኒስቴር ለሲቪል አቬሽን ደብዳቤ እንዲጽፍ ተደርጎ ማዕድኑ ከተገዛበት ክልል ተጓጉዞ ሲመጣ አግባብነት ባለው አካል እውቅና ያለው መሆኑንና ለኤክስፖርት የተዘጋጀ መሆኑ ሲረጋገጥ የሚጫን መሆኑን ገልጸዋል። ውሳኔው ላይ የተደረሰው ማዕድን በአውሮፕላን ሲጓጓዝ አቅጣጫ ቀይሮ በሕገ ወጥ መንገድ እንዳይሄድ ነው ብለዋል። ይህ ምቾት ያልሰጣቸው አካላት በቀጥታ በህጋዊ መንገድ ከመላክ ይልቅ በህገወጥ መንገድ በ አዲስ አበባ ከተማ ለተለያዩ አካላት ለመሸጥ ስለሚሞክሩ እንደሆነም አስረድተዋል። ውሳኔውን እንቅፋት የሚፈጥር ከሆነ መስራት ያለብንን ጉዳይ ተቀራርበን እንሰራለንም ሲሉ አክለዋል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ባቀረቡት ሪፖርት በሩብ አመቱ ከኩባንያ ወርቅ አምራች ዜሮ ነጥብ ሰባት አራት ቶን ከባህላዊ ወርቅ አምራች ደግሞ አስር ነጥብ አራት ቶን ወደ ገበያ ቀርቦ አንድ ነጥብ አንድ ቢሊዮን ዶላር የውጭ ምንዛሬ መገኘቱን ተናግረዋል። ይሁን እንጂ ቋሚ ኮሚቴው በተጠቀሰው ጊዜ 27 የስራ ዕድል ለመፍጠር ታቅዶ ሺህ ብቻ መፈጠር መቻሉ፣ በወርቅ ልማት ወደ ስራ ከገቡ ወርቅ አምራች ኩባንያዎች መካከል ዋይምጂ አስር ነጥብ ሰባት አራት ኪሎ ግራም አቅዶ ዜሮ ነጥብ አራት አምስት ኪሎ ግራም፣ ኢዛና ሰማኒያ አራት ኪሎ ግራም አቅዶ አርባ ሁለት ኪሎ ግራም ዙምባራ 19 ኪሎ ግራም አቅዶ 34 ኪሎ ግራም፣ ስቴላ ትሬዲንግ ኢንዱስትሪ 9 ኪሎ ግራም አቅዶ አቅዶ 54 ኪሎ ግራም፣ ሲዳማ 3 ኪሎ ግራም አቅዶ ምንም ባለመገኘት የተጠበቀው ያህል ውጤት አለመገኘቱን አስታውቀዋል። ሲሚንቶ የወርቅን ያህል ፋይዳ የነበረው ምርት ነው ያሉት ሚኒስትሩ በአሁኑ ወቅት የሲሚንቶ ምርትና ፍላጎት መረጋጋት እንደታየበትና መጠኑ መጨመሩን እንዲሁም ኢንዱስትሪው ከሚጠበቀው በላይ ማምረት በመጀመሩ አምራቾች ወደ ውጭ ገበያ እንዲልኩ እየተፈቀደላቸው መሆኑን አንስተዋል። ይሁን እንጂ ወደ ውጭ እንዲልኩ ቢፈቀድም ቢፈቀድ አቅርቦት አስቸጋሪ በመሆኑ ሲሚንቶ በተለይ ከመሀል አገር ለማጓጓዝ አዋጭ ባለመሆኑ እስካሁን አለመጀመሩንም ተናግረዋል። በአገሪቱ የሲሚንቶ ምርት እጥረት ስጋት የለም። ዋጋውን መወደድ የለበትም፣ ወደ ውጭ መላክ አለበትም፣ በባቡር ቢሆን በጅቡቲ በኩል መላክ አለበትም ሲሉ አክለዋል። በዝቅተኛ ሆነ በትልልቅ አውራ መንገዶች ግንባታ ሲሚንቶ በስፋት ጥቅም ላይ መዋል እንደሚቻል ገጸው የአባይ ሲሚንቶ ፋብሪካ ግንባታ መጀመሩን በመጫመት ይጠናቀቃል ተብሎ እንደሚጠበቅ አክለዋል። ሁለት የፖለቲካ ድርጅቶች ከኦሮሚያ ብሔራዊ ክልላዊ መንግስት ጋር ለመወያየት ጥያቄ ማቅረባቸው ተገለጸ። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ ማቅረባቸው ታውቋል። ፓርቲዎቹ ሕዳር 9 ቀን 2018 ዓ.ም በጻፉት የእንወያይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ሕዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና እንደገለጹት የውይይቱን አጀንዳ በዝርዝር ይሁንታና ካገኙ በኋላ እንደሚገ ገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። ውይይቱ በዋናነት በክልሉ የሰላም ችግር እና ሌሎች በክልሉ ችግሮች ላይ የሚያተኩር ሲሆን ዝርዝር መረጃዎችን ውይይቱ ሲጀመር ይፋ እንደሚደረግ ፓርቲዎቹ አስታውቀዋል። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን የገለጹት የፖለቲካ ፓርቲዎቹ የመወያያ ዝርዝር ነጥቦችን ግን ከመግለጽ ተቆጥበዋል። የኦሮሞ ነጻነት ግንባር ኦነግ በ2011 ዓ ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ መቆየቱ ይታወሳል። ይህ የኅዳር 9 ቀን 2018 ዓ.ም የእንወያይ ጥያቄ ደብዳቤ ከስድስት ዓመታት በኋላ ኦነግ ያቀረበው የመጀመሪያው ጥሪ መሆኑ ተገልጿል። ሁለቱም ፓርቲዎች የክልሉን መንግስት ምላሽ እየተጠባበቁ ቢሆንም ይህ የእንወያይ ጥያቄን ተከትሎ ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ከክልሉ መንግስት የተሰጠ ይፋዊ ምላሽ ግን የለም።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 ለሱዳን ግጭት ዓለም አቀፍ የተቀናጀ የተግባር ምላሽ እንደሚያስፈልግ ኢጋድ አሳሰበ። የሱዳን ግጭት ዘላቂ መፍትሄ እንዲያገኝ ዓለም አቀፉ ማህበረሰብ የተቀናጀ ምላሽ እንዲሰጥ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ጥሪ አቅርቧል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ያዘጋጀው ሁለተኛ የሱዳን ልዩ ልዑኮች ፎረም ዛሬ በጅቡቲ ተካሂዷል። በፎረሙ ላይ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው ቀጠናዊና ዓለም አቀፍ ተዋናኝ ተሳትፈውበታል። ፎረሙ በሱዳን ላለው ቀውስ የተቀናጀ መልስ መስጠት በሚቻልበት ሁኔታ ላይ ያተኮረ ነው። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው በፎረሙ መክፈቻ ላይ ባደረጉት ንግግር የሱዳን ሰላም በሱዳናውያን የሚመራ ቀጠናዊ ትብብር የተረጋገጠበትና ዓለም በአንድ ድምጽ የሚደግፈው ሊሆን እንደሚገባ አመላክተዋል። በሱዳን ያለውን ግጭት ለማስቆም ንጹሐን ዜጎችን ለመጠበቅና የኢጋድ ቀጠናን የተረጋጋ ለማድረግ በቅንጅት መስራት እንደሚያስፈልግም ገልጸዋል። ዋና ጸሐፊው ኢጋድ ከአፍሪካ ህብረት እና ዓለም አቀፍ አጋሮች ጋር በመሆን በሱዳን የተኩስ አቁም ስምምነት ላይ እንዲደረስ የሰብአዊ እርዳታ መተላለፊያዎች እንዲከፈት እና ተአማኒነት ያለው የስልጣን ሽግግር እንዲኖር በቁርጠኝነት ይሰራልም ብለዋል። ኢጋድ ሱዳናውያን በሀገራቸው ሰላምና ደህንነት እንዲረጋገጥ እንዲሁም ክብራቸው እንዲጠበቅ ያላቸው መሻት እንዲሳካ አስፈላጊውን ድጋፍ እንደሚያደርግም በመረጃው አመላክቷል። በመጨረሻም ስዋቲኒ ከአሜሪካ የሚባረሩ ስደተኞችን ለመቀበል ከዋሽንግተን 5.1 ሚሊዮን ዶላር መቀበሏን አስታወቀች። የደቡብ አፍሪካዊቱ ሀገር ስዋቲኒ መንግስት ፕሬዝዳንት ዶናልድ ትራምፕ ስደተኞች ላይ እየወሰዱት ባለው ጠንካራ እርምጃ ምክንያት ከአሜሪካ የሚባረሩ ሰዎችን ለመቀበል ከትራምፕ አስተዳደር 5.1 ሚሊዮን ዶላር መቀበሉን አረጋግጧል። በንጉስ ምስዋቲ ሶስተኛ ንጉሳዊ አገዛዝ የምትመራው ስዋቲኒ ከአሜሪካ የሚባረሩ ስደተኞችን ለመቀበል ከትራምፕ መንግስት ጋር ስምምነት ማሰሯ ከመብት ተሟጋቾች ቡድኖች ከፍተኛ ወቀሳን አስነስቷል። ሰኞ እለት በሀገሪቱ ፓርላማ በቀረቡበት ወቅት ይህ ጥያቄ የቀረበላቸው የፋይናንስ ሚኒስትሩ ኒል ሬኬንበርግ መንግስት ከአሜሪካ ገንዘብ መቀበሉን አረጋግጠዋል። ከአሜሪካ ለሚባረሩ ሰዎች እንደሆነ የተነገረን ከጠየቅን በኋላ ነው ሲሉ የሚመሩት ሚኒስቴር መስሪያ ቤት ስለ ሂደቱ መረጃ እንዳልነበረው መናገራቸውንም የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ዘግቧል። መስከረም ላይ የሰብአዊ መብት ተሟጋቹ ሂማን ራይትስ ዎች የስምምነቱ ቅጂ መልእክትን አስታውቆ ነበር። ስምምነቱ ስዋቲኒ 160 የሚባረሩ ሰዎች እንደምትቀበልና በምላሹ የአሜሪካ መንግስት ለድንበርና ለስደት አስተዳደር አቅም ለመገንባት የሚውል 5.1 ሚሊዮን ዶላር እንደሚሰጥ ማስፈሩንም ገልጾ ነበር። ስዋቲኒ እስካሁን ድረስ በሁለት ዙር ሐምሌና ጥቅምት ላይ ስደተኞችን ተቀበላለች። ወደ ሀገሪቱ ከገቡት ተመላላሾች ውስጥም አንዱ መነሻው ወደ ሆነችው ጃማይካ ተልኳል። የስዋቲኒ መንግስት ተወካይ ቃል አቃባይ ታቤሌ ሚዱሉሊዩ ሌሎች ሰዎችን ወደ መነሻ ሀገራቸው ለመመለስ ግንኙነቶችን በሂደት ላይ መሆናቸውን ለቢቢሲ ተናግረዋል።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

አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መልካም አዲስ ዓመት። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለለተ ረቡዕ ምሽት ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁም። ከምሽቱ ዜናዎች ጋር ማርቆስ ወደቦ ከመላዊ የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን መልካም ምሽት